ግን ጸጉሬን በደንብ አርጎ የጸጉር ደግሞ የሆነ ቀጠን ያለ ነገር ስለሚፈለግ ቀጠን ያለ ነው፣ በጣም ወፍራም ያለ አይደለም። እንደምታዩት እዚህ ጋር ደግሞ ለእንቁላሉ ሽታ ከፈለጋችሁ ታቱ። ጸጉራችሁ እርጥበት ሲኖረው የመያያዝ እንትን አይኖረውም ማለት ነው እና አይነቃቀልባችሁም። ድርቀት ራሱ ኖሮት አይበጣጠስምና እኔ በጣም በጣም ይለኛል። እኔ እንግዲህ ከውስጥ እስከ ጫፍ ድረስ ነው የተቀባሁት ማለት ነው ከስር ድረስና በጣም ነው የወደድኩትኝ። እንደዚህ ደግሞ ተቀብታችሁ ስጨርሱ ቢያንስ ከአስር እስከ አስራ አምስት ደቂቃ የሚሆን ማሳጅ ማለት ቁርንፍድ እንዲሁም ደግሞ የአበባ ውሃ የሰራሁትኝ ነበረ እሱን እጨምርበታለሁ ማለት ነው። ምክንያቱም እንዲፈጭልኝ ያደርግልኛል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናቸው። ይሄ ከእግዚአብሔር ይመስገን ሁሉም ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣሁትኝ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁኝ ፀጉራችሁ በጣም የሚደርቅባችሁ እንዲሁም ደግሞ ለሚሰባበር ፀጉራችሁ ጤናማ እና እንዳይነቃቀል እንዳይሰባበር ብጥስጥስ እንዳይል እና ወዛማ እና እንዲሁም ደግሞ ብዙ ፀጉራችን ለሳሳባችሁ የፀጉርን ብዛትን የሚመልስ ከሶስት አይነት የሰራሁት ትሪትመንት ነው የማሳያችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ይቆዩ። ላለው እዚህ ጋር እንደምታዩት የኔ ጸጉር በጣም ብዙ ስለሆነ ሁለት እንቁላል ተጠቅም ያለው። አቮካዶም ትልቅ ነው፣ ምክንያቱም ጸጉሬን በደንብ አድርጎስ እንዲያዳርስልኝ ስለምፈልግ ማለት ነው። ሁለት ተጠቅም ያለው እንደ ጸጉር ብዛታችሁና ጸጉራችሁ ትንሽ ተሆነ አንድ እንቁላል እና ግማሽ ግማሽ ይፈቃችኋል ማለት ነው። እንደዚህ አርጊ። እነዚህን ካቀላቀልኩ በኋላ ትንሽዬ እች ነጯን ክፍል ማለት ነው ለፊት ያስቀራታለሁኝ። ይሄንን ደግሞ ለአንድ የብቻችን ያስቀረዋትኝ እንቁላል ክፍል ከቡና ጋር ጌ ተቀብቼ ፊቴን ራሱ አሶባታለሁ ማለት ነው። እዚህ ጋር ቅባት እኔ ያላችሁን ማለት ነው መጠቀም ትችላላችሁ። ኔ የግን ከዚህ በፊት የቁርንፈድ እንዲሁም ደግሞ የአበባ ውሃ ቅጥን የሰራውትኝ ነበረ። እሱን እጨምርበታለሁኝ ማለት ነው ምክንያቱም እንዲፈጭልኝ ያደርግልኛል። ይህንን አንድ ላይ እንግዲህ እፈጨዋለሁኝ ማለት ነው በጣም ነው ጸጉራችሁን የሚያለሰለስላችሁ ጸጉራችሁን በጣም ነው የሚያፋፈው በብዛት ደግሞ ቅቤ ማግኘት ለማትችሉ በጣም ምርጥ የሆነ ቅቤ ነው ማለት ነው እንግዲህ እዚህ ጋር ያው እኔ ብዙ ጊዜ ንጹህ የሆነ በጨርቅ ብታጠሉት አሪፍ ነው ማለት ነው ምክንያቱም በደንብ አድርጎ ትንንሽዬ የሙዞችን ትሎች አይወጡም ና በደንብ አድርጋችሁ እንደዚህ በጨርቅ ነገር አጥሉ ስትጠቀሙ ማለት ነው። አጥልዬ ከጨረስኩኝ በኋላ ማለት ነው እንግዲህ ይሄንን ይመስላል። ይሄ አሁን ይሄ ቅባት በጣም በጣም የሽንኩርት፣ የተለያዩ የቅባት እንትኖች በጣም ብዙ አይነቶች ያሉት የጥብስ ቅጠል፣ ቁርንፍድ፣ አብሽ የሌለው የለም ማለት ነው። እንግዲህ በእንትን አላልኩም፣ ቢያንስ አንድ አራት የሾርባ ማንኪያ የሚሆን የጨመርኩት ምክንያቱም ጸጉሬን በደንብ አርጎ የፀጉር ደግሞ የሆነ ቀጠን ያለ ነገር ስለሚፈልግ ቀጠን ያለ ነው፣ በጣም ውፍር ያለ አይደለም። እንደምታዩት እዚህ ጋር ደግሞ ለእንቁላሉ ሽታ ከፈለጋችሁ ትንሽዬ እ ትንሽዬ ጠብታ ሎሚ መጠቀም ትችላላችሁ። ፎረፎር እንደዚህ የሚያስቸግራችሁ ከሆነ እንደዚህ እንዳረኩኝ እኔ ትንሽዬ፣ ወይም ደግሞ ለእንቁላሉ ሽታ አሪፍ ነው ማለት ነው። ተጠቀሙ እንግዲህ። ይህን ይመስላል፣ እየተቀባ የማሳያችሁ ይሆናል። እንደምታዩት እንግዲህ ቅቤን አዘጋጅቼ መጥቻለሁኝ። እኔ ሁሌም ማለት ነው አይታችሁ፣ ሁሌም በቃ ጸጉሬን ሳፍታታም ትሪትመንት ስቀባም ቅባትም ስቀባም በቃ ለመደብኝ። ሲቀጥድ ደግሞ ጸጉሬን በደንብ አርጎ ለማዳረስም ሆነ ለማበጠር የሚያመቸኝ በዚህ ነው ማለት ነው። እና በጣም አሪፍ ነው። እኔ እንደዚህ ነው የሚመቸኝ። አራት ቦታ ብዙ ጊዜ ጸጉሬን አራት ቦታ ነው የምሰራው ብዙ ጊዜ ቤት ውስጥ ስለሆነ እንትን የምለው ጸጉሬን በቃ በዚህ መልኩ ነው አራስ ቦታ የምሰራው እና አሁን እንግዲህ የሰራውትኝን ቅቤ እየተቀባሁኝ እንደዚህ እየተሰራ እየተሰራውን እየከፈልኩን በደንብ በደንብ አድርጌ እያፍታጣሁ እንግዲህ የማበጥረው ነው የሚሆነው። በብዛት እንግዲህ ውድ ቤተሰቦቼ ኮሚኒቲ ላይ በጣም ፀጉሬ ይነቃቀልብኛል፣ ይደርቅብኛል ለምትሉኝ ውድ ቤተሰቦቼ ማለት ነው እንግዲህ ትሪትመንት በጣም በፕሮቲን የበለጸገ ለጸጉራችን ራሱ ጥንካሬም እንዳይነቃቀል በጣም ነው የሚያደርግልን ና ይህንን ቢያንስ ማለት ነው እኔ ሶስት ወር ምናምን አላችሁም አንድ ሁለት ጊዜ የተጠቀሙት ማለት ነው። ምክንያቱም ጸጉራችሁን እንዴት እንደሚያለሰልስላችሁ ጸጉራችሁ ራሱ በጣም በጣም የሚነቃቀል ምናምን ከሆነ በአንዴ ነው በቃ ጸጥ አርጎ የሚያቆመውና እኔ የሚገርማችሁ ነገር ጸጉሬን ማለት ነው አንዳንዴ እንደዚህ ፈትቼ ብቻ አላደለ የትሪትመንት ያልተቀባሁበትን ክፍል አበጥረዋለሁ። የዚያን ሰዓት የሆነ እንደ መነቃቀል ስሜት የሆነ የመያያዝ እንትን አለው፣ ግን ደግሞ እርጥበት እንደዚህ አድርጌው ትሪትመንት ወይም ደግሞ እንደዚህ ትሪትመንት ራሱ ማግኘት የማችሉ ከሆነ ራሱ በቅርንፉድ ውሃ፣ በጥብስ ቅጠል ውሃ፣ በሩዝ ውሃ ራሱ ማፍታታት ትችላላችሁ። በሶስት ታፍታቱ ጸጉራችሁ እርጥበት ሲኖረው የመያያዝ እንትን አይኖረውም ማለት ነው እና አይነቃቀልባችሁም ድርቀት እራሱ ኖሮት አይበጣጠስም። እና እኔ በጣም በጣም ነው የወደርኩት። እንደዚህ አድርጋችሁ ተጠቀሙ ቢያንስ ከአንዴ ሶስት ጊዜ ተጠቀሙት ማለት ነው እና ፀጉራችሁን፣ በጣም በጣም ነው የሚቀይርላችሁ። በጣም ምርጥ ትሪትመንትም ቅቤ የፈለጋችሁትን ማለት ትችላላችሁ። እና በጣም ነው ለፀጉራችሁ የሚስማማችሁ እና የሚመቻችሁ እንቁላሉም በዛው ለክ ሙዙም ራሱ የፀጉር ብዛትን ያፋጥናል ማለት ነው እንግዲህ ውዶቼ እንደዚህ አድርጋችሁ ተጠቀሙ እላለሁኝ ሁሌም እንግዲኔ እንደምለው ለራሴ የተጠቀመኝንና ለራሴ የተስማማኝን ሁሌም ለናንተ ሽላችሁ የሚመጣ ነው የሚሆነው እንግዲህ ተጠቀሙት ሞክሩት እላለሁ ውድ ቤተሰቦች ትጠቀሙበታላችሁ እንጂ አትጎዱበትም ማለት ነውና እንደምታዩት በጣም የኔ ጸጉር ብዛትም ስላለው እንደ አንዳንዴ ሳበጥ የሆነ ሰዓት የሚነቃቀልበት ሰዓት አለ። እሱም ደግሞ የሆነ ካመመኝ ብቻ የሆነ ጭንቀት ውስጥ ከገባሁ በጣም ይነቃቀላል። ጭንቀት ውስጥ ምናምን ካልገባሁ ወይም ደግሞ ካልታመምኩኝ ጸጉሬን በደንብ አድርጌ ከተንከባከብኩት ምንም የሚነቃቀል ነገር የለም ማለት ነው እና በዚህ መልኩ ከመታጠባችሁ በፊት ልክ እንደ ህፃን ልጅ ለጸጉራችሁን ጊዜ ሰጣችሁ ማለት ነው። እንክብካቤ ሰጣችሁ በደንብ አርጋችሁ እንደዚህ በትሪትመንት ጸጉራችሁን ከታጠባችሁ በኋላ በርጥቡ ደግሞ ለመስራት ሞክሩ ማለት ነው ውዶች። ይህን ይሄን ይመስላል። በጣም ነው የምትወዱት። ተጠቅማችሁ ደግሞ ብትነግሩኝ ብታሳውቁኝ በጣም በጣም ደስ ይለኛል። እኔ እንግዲህ ከውስጥ እስከ ጫፍ ድረስ ነው የተቀባሁት ማለት ነው ከስር ድረስ እና በጣም ነው የወደድኩትኝ። እንደዚህ ደግሞ ተቀብታችሁ ስጨርሱ ቢያንስ ከ10 እስከ 15 ደቂቃ የሚሆን ማሳጅ ማድረግ መርሳት እየለባችሁኝም። ማለት እንግዲህ ውድዎችዬ፣ እንደምታዩት ወዙ ራሱ በጣም ነው የሚያምረው። በጣም ቆንጆዬ ሆኗል። እኔ በጣም ነው ፀጉሬን የምወደው ማለት ነው። ፀጉሬን እውነት ለመናገር በጣም በርግ ከዚህ በፊት ማለት ነው ረዥም ፀጉር ያላቸውን ሰዎች ሳይ የእውነት በጣም ነበር ምቀናውና አሁን ደግሞ ይሄን ፀጉር ስለረዘመልኝ በቃ በጣም በፍቅር ነው ምወደውና በቃ ስንከባከበው ለምሳሌ በምታጠብ ሰት ፀጉር እርጥበት ስለሚነካው ቢያንስ ከአንድ ሰዓት ከሁለት ሁለት ሰዓት ይፈጅብኛል ግን በቃ ምክንያቱም ስለምወደው ምንም ምንም ምንም አይመስለኝም። ለእናትና ለፀጉራችሁን ለመናገር ጊዜ ይሰጡት፣ ተንከባከቡት። እንደምታዩት ካሁኑ ደግሞ እየተሰበሰበ ነው ና ስትታጠቡ ደግሞ አስቡ፣ ፀጉሬ ስብስብ ይላል። አሁን ትሪትመንቱ ክብደት ስለያዘው የሆነ ወደ ታች እንትን ብሏል እንጂ ስታጠበው ሰብስብ ብላ ትንሽ ነው የምትሆነው ና ስታጠበው በጣም ጊዜ ይፈልጋል። እንግዲህ በዚህ መልኩ ለዛሬ ይዤላቸው የመጣሁት ይህን የመሰለ የአቮካዶ ና የሙዚ እንቁላል ትሪትመንት ነው። ተጠቀሙት ውዶችዬ፣ እንዳያመጣችሁ ላለሁኝ በጣም ምርጥዬ የሆነ ትሪትመንት ወይም ቅቤ ማለት ትችላላችሁ። እና በማንኛውም በቤታችሁ ማግኘት ትችላላችሁ። ሙዝና እንቁላል መጠቀም ትችላላችሁ። አቮካዶ ከሌላችሁ ባላችሁ፣ እንግዲህ እንደዚህ ያድርጋችሁ ተጠቀሙ እላለሁኝ። ጸጉራችሁን ተንከባከቡ፣ አሳድጉ። ጸጉራችሁን በደንብ አድርጎ ነው የሚያፋፋላችሁ።